ድህነትን የተሻገረ ቤተሰብና ከፍታዋ የተረጋገጠች ኢትዮጵያን ለመፍጠር ተግቶ መስራት እንደሚገባ ተገለጸም። የማዕከላ ኢትዮጵያ ክልል መንግስት የግብርና ሴክተርና በግብርና ትራንስፎርሜሽን አቅጣጫዎች ዙሪያ ለሀላባና ለምስራቅ ጉራጌ ዞን እንዲሁም ደግሞ ለማራቆ ልዩ ወረዳ የግብርና ልማት ሰራተኞች ስልጠና ተሰጥቷል። መድረኩን በመክፈቻ ንግግር ያስጀመሩት የማዕከላ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር በሀገራችንም በክልላችንም የተቀረጹ አዳዲስ ኢኒሼቲቮችን ከግብ ለማድረስ በትኩረት እየተሰራ እንደሚገኝ አብራርተዋል። የሀገራችን መንግስት የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ በሁሉም ዘርፎች በዋናነት ደግሞ ለግብርናው ዘርፍ ልዩ ትኩረት በመስጠት የግብርና ዝማኔን ከፍ ለማድረግ በተሰራው ስራ ተጨባጭ ለውጥ እየመጣ መሆኑን ተናግረዋል። አቶ እስማን አክለውም ለውጦቹ እንዲመጡ የግብርና ልማት ልማጣቢያ ሰራተኞች ሚና ከፍ ያለ እንዲነበር አስታውሰው ለዚህም ትልቅ ምስጋናና ክብር እንደሚገ ባቸው ገልጸዋል። በቀጣይም የተመዘገቡ ስኬቶችን ማስፋት እንደሚገባ ጠቁመው ለዚህም የልማት ጣቢያው ሰራተኛ ተግቶ እንዲሰራ አሳስበዋል። እነኝን አቅሞች አስተባብሮና አቀናጅቶ በመምራት ተጨባጭ ውጤቶች መጥተዋል። ለመጡ ተጨባጭ ውጤቶች በግብርና ዘርፍ የልማት ጣቢያ ሰራተኞች ሚና እጅግ ትልቁን ስፍራ ትልቁን ድርሻ ይይዛልና ላበረከታችሁት አገራችን ከድህነት የተላቀቀች ህዝቦቿ ወደ ብልጽግናው ማማ ከፍ ያሉ ከድህነት የተላቀቁና አንገታቸው ቀና ያሉ ዜጎች እንዲፈጠሩ ላደርጋችሁት የላቀ አስተዋጽኦ ታላቅ ክብርና ምስጋና ይገባችኋል። እና አንዴ ለራሳችሁ እናብሰት። እንግዲህ መንግስታችን በእጃችን ያሉ አቅሞችን አስተባብሮ አልምቶ ህዝባችን ተጠቃሚነት ለማረጋገጥ የጀመራቸው ስራዎች ጅምር ስኬቶች ያመጡ ቢሆንም እነኚህ ስኬቶች ማስፋት፣ ማጽናት፣ ማብዛትና ቀጣይነታቸውን ማረጋገጥ ያስፈልጋል። በዚህ ውስጥ የልማት ሰራተኛው ሚና እጅግ ቁልፍና ወሳኝ ነው። ብልጽግናን በቤተሰብ ደረጃ እና በማኅበረሰብ ደረጃ ይሁን ለማድረግ ድህነትን ቀድሞ ያሻነፈ ክልል ለመፍጠር ያሉትን ጸጋዎች አማጦ በመጠቀም ለውጥ ማምጣት እንደሚገባ ተናግረዋል። ይህ የሥልጠና መድረክም ክልላዊና ሀገራዊ አጀንዳዎች ላይ የጋራ መግባባት በመፍጠር የልማት ጣቢያ ሠራተኛው በተቀናጀ መልክ እንዲንቀሳቀስ የሚያስችል ሥልጠና እንደሆነ አብራርተዋል። የድህነትን ዕድሜ ለማሳጠር የጀመርነውን ጉዞ የበለጠ እንዲቀለጥፍ የድህነትን ተራራን ንዶ በምትኩ ብልጽግናን በቤተሰብ ደረጃ በማኅበረሰብ ደረጃ ብሎም ቀድሞ ድህነትን ያሸነፈ ክልል እውን ለማድረግ የጀመርነውን ጉዞ ማፋጠን እንዲቻል ጸጋዎቻችንን የበለጠ አቀናይቶ፣ አውቆ፣ አምኖ፣ አቅዶ፣ ማልማት፣ መትጋት፣ ፈተናዎች ሲገጥሙ እንኳን መጽናት ያስፈልጋል። ለዚህ የጉዟችን አቅጣጫ ላይ የጋራ መግባባት መፍጠር አስፈላጊ ሆኖ መገኘቱ እንግዲህ የክልላችን መንግስት፣ ከሁሉም ጉዳዮቻችን ቀዳሚው ጉዳይ ግብርናን ማዘመን ነው። በግብርናው ዝማኔ ውስጥ ደግሞ የልማት ጣቢያው ሰራተኛ አይተክሚናለው። ለዚህም ያሉን ሀብቶች በሙሉ የቅድሚያ ቅድሚያ ሰተን ስልጠና ሰተን ወደ ተግባር በማስገባት ውጤትን ማስፋት ማላግ ያስፈልጋል። በመሆኑም ሰልጣኞች ስልጠናውን በአግባቡ በመከታተል ከስልጠናው ያገኙትን እውቀት ተግባራዊ ማድረግ እንደሚገባቸውም አሳስበዋል። በመድረኩ ላይ አቶ እስማን ስሩን የስልጠና ሰነዱን ያቀረቡ ሲሆን በቀረበው ሰነድ መነሻም ከስልጠናው ተሳታፊዎች ጋር ሰፋ ያለ ውይይት ተደርጓል። ሁሉ ነገር ሁሉ ወርዶ ወርዶ ወደ እኛ ነው የሚመጣው እኛ ወገባችን አስረን ማግባት አለ። በግብርና ላይ እየተሰሩ ያሉ ልጆች ስራዎች እንደ ሀላባ ዞን ስንብጣን ስናይ ሁለተኛ ስንብጣ አሁን በእንዶ ላይ እያረጋገጥ ያለንበት ሁኔታ አለ። ሌሎች ፓይለት ቀበሌ ተብለን ስድስት ቀበሌ ይዘን በሌባ ተወርፋት በወተት ማንደር እያረጋገጥንበት ያለበት ሁኔታ አለ። እሱንም መቶ ፐርሰንት በዛሬው ቃል የቀረብኝ ነገሮችን ለማሳካት ቃል እገባለሁ። በዚት ሀብሃብ አልነበረውም፣ ሳንወሻሽ ፓፓያ አልነበረውም፣ ከቤት ፍጆታ ባሻገር አቮካዶ አልነበረው፣ ማንጎ አልነበረውም። እሼቶች ማየት ጀምሯል፣ ማምረት ጀምሯል። በደቡብ ኢትዮጵያ የሚመርቱ የነበሩ እኛ ላይ አሉ። ማዕከላዊ ኢትዮጵያ ስንባል በየትኛውም ነገር ሞዴል መሆን መቻል አለብን፣ አስተማሪ መሆን መቻል አለብን። ሰው ልብሱ ሳይለብስ እያመረተ ነው። ምርታማነትን የማቀራረብ ስራ እንሰራለን። አሁን ላይ ትንሽ በዚሁ አጋጣሚ የስንዴ በሽታን ከመከላከል አንጻር እየተሰራ ያሉ ስራዎች ጥሩ ቢሆኑ አሁንም ትኩረት ቢሰጥበት የተሻለ ይሆናል። የኬሚካል አቅርቦቶችና የተለያዩ እንትኖችም ተለይተው ወደ አርሶ አደሮቻችን የሚደርሱበት ነገር ቢኖር ስንዴን የማዳን ስራ መስራት አለብን የሚለው ነው። ሌላ አሁን ብዙ ጊዜ ሲወራ የምንሰማው ሲምቢጣ ነው። ይህን ሲምቢጣ እንደኔ እኔ የምሄድበት ቀበሌ ሲምቢጣ አደርገዋለሁ ብዬ ዛሬ ላይ ቃል ገብቼ ሄዳለሁ። ከስምቢጣ የተሻለ ለማድረግ እንሰራለን የሚል ዓላማ ይዘናል። በውይይቱ ለተነሱ ሀሳብ አስተያየቶችም አቶ ዑስማን ስሩር ምላሽና ማብራሪያ ሰጥተዋል። እኔ ስምብጣ በላይ እፈጥራለሁ ያለ ጀግና የልማት ሰራተኛ እኛ ከስድስት ወር በኋላ ሁለተኛን የማረቆ ስምብጣ ለማየት እንመጣለን። አለባ ስምብጣ ስድስት ስምብጣዎችን እየፈጠር ነው እያለነ ጥሩ ነው ምንፈልገው ሄድ እሱን እናብዛ ነው ያለ ሞዴል እንፍጠር ያን የፈጠርነው ሞዴል እናባዛው ደል ይሄ ባህሪው መስራው ስለዚህ፣ ይሄ የተፈለገው ሐሳብ ተሳክቷል ማለት ነው። በጣም በጣም ጥሩ ነው። በጣም ደስ ብሎኛል። ዋናው ዓላማችን ተሳክቷል። ለማሰራተኞች አርሶ አደሮች ነቅተው ማሳቸው ጠዋት እንደምን አደርሽ ማታ ሰላም ደር ብለው ማሳቸውን ተሰናብቶ ወደ ቤታቸው ይገባል። ልክ እንደዛ ሁሉ ለማሰራተኞቻችን ሰብሎችንም ቡናውንም ፍራፍሬውንም እንስሳትን ብዛው ልክ ምን ሁኔታ ላይ ያሉት አንድ ቤተሰብ ለልጆቹ የሚያደርገው እንክብካቤ ክትትል እንደሚያደርግ ሁሉ መከታተል ይጠበቅባቸዋል። ያነሳችሁ ነገር ትክክል ነው። በሽታ የተገማጭ የሆነ በሽታ እዚህም እዛም እራት የሆነ የዘና ሁኔታ ይከሰታል። ከተለምዶ ነው ጣለው በዚህ ነው የለመድ ነው ሚያዚያ መዝራት ከሆነ ዝናቡ ቀድሞ መጋቢት ከመጣ የተገኘው እርጥበት ተጠቅሞ መዝራት ነው ቀድሞ ዘበየት ድሮ የለመድኩት ይሄ ነው ብሎ ካለ ከወቅቱ ሁኔታ ብሮ መሄድ አይቻልም። ስለዚህ ለሁሉም ፕሮአክቲቭ ሆኖ ፕሮአክቲቭ ሆኖ ከተከሰተ በኋላ ምላሽ መስጠት ብቻ ሳይሆን ቀድሞ አስቦ ቀድሞ ተመልክቶ። እኛ እኮ መንግስታችን ዝግ እና ቀድሞ የሚመለከት ነው ነገር የሚያስቡ ለዛ ነው የአረንጓዴ አሻራ የዛሬ ሰባት ዓመት ሲጀመር ብዙ ተብሎበታል። ዛሬ ግን ኢትዮጵያ የአረንጓዴ አሻራን ጉዳይ ለዓለም እያስተማረችበት። የአረንጓዴ አሻራ ለኛ ምግብ ነው ብለናል። ስራ አድነው ብለናል። ዝም ብሎ ደንድ ብቻ ነው ይሄ። አንዱ የአየር ንብረት ለውጥ የሚያመጣውን ተጽዕኖ የሚቋቋም ግብርና እውን የምናደርግበት የሚቋቋም የግብርና ቤተሰብ እውን የምናደርግበት። ሁል ጊዜ ህይወቱ በሰብል ልማት በስንዴ ወይ በበቆሎ የተመሰረተ ከሆነ ያጭ በሽታ ስትመጣ ያን በሽታ ተቋቁሞ ማለት ካልተቻለ የሚያጋጥመን አደጋ ይከፋል። ስለዚህ አማራጮቻችን በሙሉ አስፍተን ቀናይታ የጭቀናጅ የግብርና ለቤተሰብ ብልጽግና እሳቢውም ፍልስፍናው ይህን ማዕከል ያደረገ በመድረኩ ላይ የሃላባ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ሀጂ ኑርዬ፣ የምስራቅ ጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ደሱ አበጋዝ፣ የክልሉ ግብርና ቢሮ የዘርፍ ኃላፊዎችና የተጠሪ ተቋማት ኃላፊዎች እንዲሁም ደግሞ ሌሎች ባለድርሻ አካላት ተሳትፈዋል።